ኃላፊነትን ለመልቀቅ ጥያቄ አቅርቤ ያለው ራሱን ፓርላማውም ለውጥ ላይ ነበረ። የኢፌድሪ ፕሬዚዳንት ሴት ሾመናል። ከእኛም በላይ እስካሁን ከነበረው ፓርላማ በላይ ትልቅ ኃላፊነት አለው አሁን የሚመጣው ፓርላማ። እናንተ ከነበራችሁ ጥረትና ትጋት አምስት አስር እጥፍ ማድረግ ማደግ አለበት። አምስተኛው ብሔራዊ ምርጫ የተመሠረተው የህዝብ ተወካዮች ምክር ቤት ሦስት አፈ ጉባኤዎችን አስተናግደዋል። አቶ አባዱላ ገመዳ፣ ወይዘሮ ሙፈሪያት ካሜልና አሁን በሥራ ላይ ያሉት አቶ ታገሰ ጫፎ በ2007 ዓ ም ግንቦት ወሩ የተካሄደውን አገራዊ ምርጫ ተከትሎ በ2008 ዓ ም መጀመሪያ ነው አምስተኛው ዙር የህዝብ ተወካዮች ምክር ቤት 547 አባላቱን ይዞ ሥራ የጀመረው ይህ የአምስተኛው የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አንደኛ ዓመት የጋራ ስብሰባ ነው። ይህ ምክር ቤትም በኮሮና ቫይረስ ወረርሽኝ ሳቢያ ሀገራዊ ምርጫ ባለመካሄዱ ምክንያት የስራ ዘመኑ በአንድ ዓመት ተራዝሞለታል። በአጠቃላይ ለስድስት ዓመታት በስራ ላይ የቆየው አምስተኛው ዙር የህዝብ ተወካዮች ምክር ቤት ከህዝባዊ አመፅ እስከ ለውጥ መንግስት ብዙ ፈተናና ተስፋዎችን ፊት ለፊት ተጋፍጧል። ህዝባዊ ለውጥ ትግልን ለመቀልበስ የታሰቡ የአስቸኳይ ጊዜ አዋጆችን የሐሳብ ነጻነትን ጨምሮ ሌሎችንም የሰው ልጅ መሰረታዊ መብቶችን የሚያፍኑ ህግጋትንም አጽድቀዋል። የምክር ቤቱ አባላት መሰረታዊ የህዝብ ጥያቄዎች በአስፈጻሚ አካሉና በራሱ በምክር ቤት ውስጥ በተሰገሰጉ የህወሓት አባላት ይታፈኑ ነበር። የምክር ቤቱ አባላትም የተለያዩ ማስፈራሪያዎችና ዛቻዎች ይደርስባቸው ነበር። ዶክተር ጠቅላይ ሚኒስትራችን ዶክተር አብይ ከመምጣቱ በፊት ብዙ ቻሌንጆች ነበሩ በተለይ አምስተኛ ዙር ፓርላማኛ የመጣን ጠቅላላ ከትምህርት ደረጃውም የተማረ ነው። ለድሮ አርሶ አደር አልነበረም። ከዲግሪ በላይ መጣናን ጠቅላላ ስንመጣ ወደ እንትን ነው፣ በቃ ቻሌንጅ ነው የተፈጠረው። ስንመጣ የተለያዩ ቦታዎች ላይ መስክ ምልከታ ምናምን ወጣን። ከወጣም በኋላ የአንድ የብሄር የበላይነት ነበረ። ጥሩ ጥሩ ቦታዎች ላይ የአንድ የብሄር የህወሓት የበላይነት ነበረ። በኛ ላይም ብዙ ሙከራዎች ተጥሎብን ነበረ። እኔ ተጠርቼ ነብሳቸውን የማርናት እስከ አቶ አስመላሽ ቢሮ ድረስ እጄ ዋርኒንግ ተሰጥቶ ነበረ። በራሱ ተመርጠን በጋራ ከመጣን እና የአንድ ፓርቲ ስብስብ ከነበርነው ውስጥ የህወሓት ተወካዮች በዚህ ውስጥ የነበራቸው ሪፎርሙን ከመቃወም ጀምሮ ምክር ቤቱ ላይ የሚወጡ አዋጆችም በተለይ ዋና ዋና የሚባሉ ሀገራዊ አዋጆች ላይ በድምጽ ቁጥራቸው አነስተኛ ሆኖ መቃወም ሳይሆን ሌላም አካል ላይ ኢንፍሉዌንስ ለመፍጠር የሚያደርጉት ጫና ከባድ ነው የነበረው። ከውጭም የነበረው ግፊት ከባድ ነው። እንዳልኩት አንድ እኛ የመጣ ነው ከህዝብ ነው የወከለው። ህዝብ ይፈናቀላል እንዲሞት ይደረጋል። ስለዚህ ያንን ስሜት ይዘ ምክር ቤቱም እንዲፈርስ ውጭ ያለ ስሜት በመያዝ ወዳልሆነ አቅጣጫ እንድንሆንና ከአስፈጻሚ ጎን እንዳንቆም የሚደረጉ የተለያዩ ጫናዎች አሉ። ባለፈው የፓርላማ አባል ነጻና ገለልተኛ ማለት በህዝብ ውክልናችን በአግባቡ ለመወጣት እንደልባችን አንችልም ነበር። ያው ሁሉ ነገር በድርጅት በፓርቲ ስለሆነ ለፓርቲ ነው ዋና ትኩረት የምሰጠው ከህዝብ ስራ ሌላ። እቺ እንግዲህ ብዙ ነገር አሳልፈናል። የምናቀርበው ጥያቄ ሁሉ ይሰረዘብናል። አስፈጻሚ አካልን ብንገመግምም ግብረ መልስ ብንሰጥም፣ ያው ሸልፍ ይጠላል፣ ምንም ትኩረት አይሰጥም ነበር። በእርግጥ ይህ ፓርላማ ባለፉት ሶስት አመታት ያለፈበት መከራ ብዙ ነው። ይህ ፓርላማ እንደ ኖርማል ፓርላማ የሚታይ አይደለም። ትልቅ ኃላፊነት የተሰማው ለብዙ ፖለቲከኞች አስተማሪ የሆነ ነገር ያየንበት ፓርላማ ነው። በጊዜው የነበረውን ስርዓት የሚቃወሙ ህዝባዊ የተቃውሞ ሰልፎች በመላው ሀገሪቱ ተቀስቅሰው ነበር። በተለይ በኦሮሚያ እና በአማራ ክልል የነበሩ ህዝባዊ ተቃዋሞች የመንግስትን አስተዳደር ቁምሰቁሉን አሳይተውት ነበር። አፈናውም የዚያ ነው ያህል የተፋፋመ ነበር። ሁኔታው ያሳሰባቸው የወቅቱ የአገሪቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ደብዳቤ አቅርበው ኃላፊነታቸውን ለዶክተር አብይ አህመድ አስረከቡ። ኢህአዴግና መንግስት በሀገራችን የተከሰተውን አለመረጋጋት እና የፖለቲካ ችግር ለመቅረፍ እንዲያስችላቸው በኢህአደግ ደረጃም በመንግስት ደረጃም የተለያዩ ሪፎርሞችን በመጀመር እነዚህን ሪፎርሞች ለማሳካት ጥረት በሚያደርጉበት ወቅት ላይ እንገኛለን። እኔም በበኩሌ ለእነዚህ ሪፎርሞች መሳካትም ሆነ እንደዚሁም ደግሞ ላስቀመጥናቸው የመፍትሄ አቅጣጫዎች የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአደግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤ ያለው በሀገሪቱ በተለያዩ አካባቢዎች ላይ የመረጠውን መልሶ ተቃውሞ ከህዝብ ግጭት፣ መፈናቀል፣ ሞት ስለነበር በርካታ ትግሎች ይደረጉ ነበር። እነዛ ትግሎች መነሻ በማድረግ ለውጥ፣ ሪፎርም መጥቷል። ተወክለን የመጣ ነው፣ ለህዝብ ነው የሚለው ነገር ገፋፋን፣ ሂድን። ብዙ ከሄድን በኋላ መሰረታዊ ድርጅት የሚባል አለ፣ በደሂድን እንዴት ነው ይሄ ነገር? መንገድ መዝጋቱም አለ ወጣቱ ያየ ለመምጣትም ሞቱ የተለያዩ ነገሮች እንደነበረ ሆኖ በደሂድ መሰረታዊ ድርጅት ላይ ለምን ለሚመራው ቀድሞ የፕሬዚዳንታችን ጠቅላይ ሚኒስትራችን የነበሩ ሀይለ ማርያም ደሳለኝ መከላከያ መቶ እስኪረከብ ነው ወይ ለሚመሩት ለምን አይሰጡም የሚል ነገር አወጣ። ከጥቂት ቀናት በኋላ ለውጡን ራሳቸውም እየጀመሩ ነበርና ያው ክቡር አቶ ሀይለማርያም ደሳለኝ ለማስረከብ እሳቸውም ውስጥ እንግዲህ የተያዘ ነገር አለና ያው ዶክተር አብይ እንደተመረጡ መጡ። ጠቅላይ ሚኒስትር አብይም በባለ ስሜታቸው ወቅት በሀገሪቱ ስር ነቀል ፖለቲካዊ ለውጥ እንደሚያመጡ ቃል ገቡ። ኢትዮጵያ የጋራችን የእኛ የሁላችን መሆኗን ተገንዝበን የሁሉም ድምፅ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። በዚህም በሽብር ተፈርጀው የነበሩ የፖለቲካ ኃይሎች ወደ አገር ቤት ገቡ፣ የፖለቲካ እስረኞች ተፈቱ፣ ታግደው የነበሩ የማኅበራዊ ሚዲያን ጨምሮ የድረገጽ መገናኛ ብዙሀን በነጻነት እንዲዘግቡ ተደረጉ። ነቶች ሁነቶች ይህ ምክር ቤት በስራ ዘመኑ ላይ እያለ በአይኑ አይቷል፣ በጆሮ ሰምቷል። ምክር ቤቱ ለውጡን እውን ካደረጉ አካላት ግንባር ቀደሙ እንደነበርም አባላቱ ገልጸዋል። ለውጡ ራሱ ሲጀመር ፓርላማው የለውጡ አካል ነው፣ የለውጡ አንቀሳቃሽ ሞተር ነው ልክ በድርጅቱ ውስጥ ለውጡ እንደተቀጣጠለ ሁሉ ፓርላማ ውስጥ ነበረ ለውጡ። አንዱም ገፊ የለውጡ ገፊ ከነበሩት የመንግስት አካላት ውስጥ አንዱ ፓርላማው ነበር ብዬ ማለት ስላለሆነ፣ ፓርላማው በተለይ አምስተኛ ዙር ምርጫውን ጨርሶ ወደ ተግባር እንደገባ ከ2008 ጀምሮ በርካታ በሀገሪቱ ሰፊ እንቅስቃሴዎች ነበሩ። ለውጡ እንድመጣ ሰፊ ግፊቶች ነበሩ። ይሄንንም ጭምር አብሮ የለውጡ አካል ሆኖ ነው የቀጠለው ፓርላማው። ጠቅላይ ሚኒስትራችን መጡ። ከመጡ በኋላ ብዙ ነገር አብረን ሆንን። እኛም ምክር ቤቱን እየገፋን ብዙ ስብሰባዎችንም ኢግኖር እያደረግን አንሰባሰብም። እንዴት የሚል ነገርም እያልን ከመጡ በኋላ ብዙ ለውጦች አመጣን። በተለይ ያሳለፍናቸው ሶስት አመታት ለፓርላማው ፈተና ነበሩ። ማለትም በተለይ የጁንታው የፓርላማ አባላት መንግስት የሚልካቸውን አዋጆች፣ ውሳኔዎችና ፖሊሲዎች እንዳይጸድቁ በርካታ ትግል ነበር ሲያደግ የነበሩ የጁንታው የፓርላማ አባላት ያው ቁጥራቸው ወደ 38 የሚሆኑ ነበሩ። ነገር ግን የቀሪው የፓርላማ አባል ግን የመንግስት ህጎች እንዲጸድቁ፣ አዋጆች እንዲጸድቁ፣ ፖሊሲው ተግባራዊ እንዲሆን ታግሎ ሀገሪቱንም ወደ ሰላማዊ መንገድ፣ ወደ ልማት፣ ወደ ዲሞክራሲ ለማሻገር በርካታ አዋጆች፣ ፖሊሲዎችና መመሪያዎች እየወጡ ነበረ። እነዚህን አዋጆች በማጽደቅ በጣም ሰፊ ስራ ነው ሲሰራ የነበረው። ፓርላማው መጽደቁን የምትደግፉ ያለፉትን ሶስት አመታት በጣም በከፍተኛ ስራ ውስጥ ነበረ። ራሱም ፓርላማውም ለውጥ ላይ ነበረ። ሁለተኛ የፓርላማውን ነጻነት እንደ አንድ ህግ አውጪ አካል ነጻነቱ በሚፈልገው ደረጃም ባይሆን አሁን ከለውጡ ጋር ከፍ ያለ ከነበረው ከአስፈጻሚው ጫና ወጣ ብሎ ፓርላማው በራሱ ህግ ሲያወጣና በራሱ ሲንቀሳቀስ ነበር። የመናገር መብት፣ ዜጎች የራሳቸውን ሀሳብ የመግለጽ መብት አለ። እንደገናም ደግሞ ጥቂት የህዝብ ጥያቄዎች እንደውም ጥቂትም ሳይሆን የህዝብ ጥያቄዎችም እየተመለሱ መሆኑ ዲሞክራሲም ተስፋፍቷል። የውጭ ሀገር እንደዛ ተሰዶ የነበሩትም ተቃዋሚ ፓርቲዎች ገብተው እንዲወዳደሩ ምቹ ሁኔታ ተፈጥሯል። ብዙ ነገር ነው። በለውጡ እንግዲህ በርካታ ስራዎች የተለያዩ አካባቢዎች ሱፐርቪዥን ስራዎችን ሰርተናል። የተለያዩ ውሳኔዎችን አሳልፈናል። የኢፌዴሪ ፕሬዝዳንት ሴት ተሿሚንም ሾመናል። አዲስንም ጠቅላይ ሚኒስትር ጭምር ሾመናል። ለየት ያሉ የሚመጡ ሹመቶች ችንም ጭምር በመሾም የሚመጡ አዋጆችን የሚመጡ ውሳኔዎችን በመስራት ሀገሪቱ ዛሬ የደረሰችበት ደረጃ እንድትደርስ በለጡ ሂደት ነው ያደረግ ነው የምል አስተሳሰባለን። ስህተቶችና የአንድ ሚኒስትር ላይ ወይ ሚኒስትር ዴታ ለአፈጉባኤ ጽፍን እንድነሳም አድርገናል። በቋሚ ኮሚቴ ማስጠንቀቂያም ከሶስት እኔ ለምሳሌ በዚህ ሶስት አመት ውስጥ በመንግስት ውጪ ማለት የመንግስት ፋይናንስና የመንግስት ንብረትን በመቆጣጠር በምናየው ጉድለት እስከ ሶስት መስሪያ ቤቶች ማስጠንቀቂያ ሰጥተን ጠቅላይ ሚኒስትሩ ምን ብጻፍ አድርገናል። በአፈ ጉባኤ በኩል ትንሽ ውጤት አይተዋል። ፓርላማ ማለት እንደ ሌላው አገር ፓርላማ ለመንቀሳቀስ ሞክረናል እና እሱ ነው ትልቁ ለውጡ ሪፎርሙ ከመጣ በኋላ ደግሞ በጣም ትልልቅ የሚባሉ እንደ ጸረ ሽብር ህጉ፣ የምርጫ ህጉ፣ በርካታ ህጎችን እንዲሻሻሉ በማድረግ ከፍተኛ መስዋዕትነት ይከፍል ነበር ብዬ አስባለሁ። ህዝቡ ጋር ይደርስ የነበረው ኢትዮጵያ እንድትቀጥል የማይፈልጉ ሀገር እንዲፈርስ የሚፈልጉ አካል በሚሰጡት አጀንዳና የሽብር ተልእኮ ይደርስ የነበረው መፈናቀል፣ ሞት፣ የህዝብም ተወካይ ስለሆን ከህዝቡ ውስጥ የወጣን ስለሆን ስሜትን የሚጎዱ በጣም የሚረብሹ ነበሩና እነዚያን ሁሉ ተቋቁሞ የህዝብ ሞት እና ስቃይ ሳይሰማው ቀርቶ ሳይሆን ሞት እና ስቃውን መንግስት እንዲያቆም መንግስትን በመደገፍ በመከታተል በመቆጣጠር፣ ግን ደግሞ ሀገር እንድትቀጥል ውጭ ያለን ስሜት በመቋቋም ሀገር እንድትቀጥል ያደረገ ነበር ብዬ ነው የምወስደው። በእነሱ የስራ ዘመን መመለስ ሲገባቸው በተለያዩ ምክንያቶች ያልተመለሱ የህዝብ ጥያቄዎች መኖራቸውን ያነሱት አባላቱ ለጥያቄዎቹ መመለስ በጋራ እንደሚሰሩ ቁርጠኝነታቸውን ገልጸዋል። የህብረተሰቡን ችግሮች በየጊዜው በአመት ሁለት ጊዜ ወደ መረጠን ህዝብ ሄደን ችግሮችን አይተን ህብረተሰቡን አወያይተን ይዘናቸው የምንመጣቸው ችግሮች፣ ጥያቄዎች አሉ። እነሱንም አሰባስበን እዚህም በመወያየት ከሚመለከታቸው የአስፈጻሚ አካላት ጋር ደርሰው ምላሽ እንዲሰጡ ብዙ ጊዜ ጥረት ይደረጋል። እንግዲህ ያው ባንድ በኩል የወቅቱ ሁኔታም የሀገሪቱ ሁኔታም እነዚያ ጥያቄዎች እንዳይመለሱ ከማድረግ አኳያ ከፍተኛ ፈተና አለ። የኮቪድም ተጽዕኖ በዚህ ላይ ተጨምሮ ቀላል አልነበረም እና የህብረተሰቡ ጥያቄዎች እኛ በምንፈልገው ልክ የተመለሱበት ወይም ደግሞ የረካበት ሁኔታ አይደለም ያለውና የወከልነው አካባቢ ህዝብ የሚያነሳቸው ጥያቄዎች ያው የሚመለሱት በየአካባቢው ባለው መስተዳደር በየአካባቢው ባለው የክልል መንግስታት ነው። ከዛ በላይ ያሉት በፌዴራል መንግስታት ነው። ሙሉ በሙሉ አልተመለሱም፣ አይባልም። ሙሉ በሙሉም ደግሞ ተመልሰዋል የሚባል አይደሉም። እንደ መንግስት፣ እንደ ሀገራችን አቅም በተለይ በዚህ በበጀት ላይ የተመሰረቱት በገንዘብ ላይ ያሉት ተመልሰዋል። ያልተመለሱላቸው የመልካም አስተዳደርም የልማት ፍላጎት ጥያቄዎችም አሉ። አዲስ እኛን ተክተው የተወከሉት አካላት እነዚያን ጥያቄዎች በማቅረብ ውሳኔ ያስወስናሉ፣ የህዝቡን ጥያቄ ያስመልሳሉ ብለን እናምናለን። በስድስት ዓመታት የምክር ቤቱ የስራ ዘመን አባላቱ በርካታ ልምዶችን ያገኙ ሲሆን በመጪው ዓመት ስራ ለሚጀምረው አዲስ ምክር ቤትም ልምዳቸውን ለማካፈል ዝግጁ ናቸው። አጠቃላይ ይሄ ምክር ቤት ያው ስድስት ዓመት ቆይታችን ላይ ዩኒቨርሲቲ ነው ማለት እንችላለን። ከብዙ ብሔር ብሔረሰቦች ጋር ነው አብረን ትንሰራ የሚያሳለ የቆየ ነው። ብዙ ልምዶችንም አይተናል። ለምሳሌ ከታች ይዘናቸው እየመጣናቸው እያየናቸው የመጣናቸው ነገሮች ነበሩ። ያው እሱንም በፖለቲካ ዲሲሽን ላይም የተለያዩ ሴቶች ተሳትፎ ላይም ሴቶች ከታች ከማህበረሰቡ ወጥተው እስከ ላይ ድረስ ውሳኔ ሰጭነት ላይ መሳተፍም መወሰንም ሁሉ ነገር ማድረግ እንደሚችሉ ልምዱን አግኝቻለን ቋሚ ኮሚቴዎች አሉ ምክር ቤት ውስጥ ወደ አንድ አስር የሚሆኑ ቋሚ ኮሚቴዎች አሉ እነዛ ቋሚ ሁሉም የፌዴራል አስፈጻሚ ተቋማት ለነዚህ ለአስር ቋሚ ኮሚቴ ጠሪዎች ናቸው በዚያ ሰበብ ምንድን ነው የሚሆነው እያንዳንዱ ቋሚ ኮሚቴ ለሶ ተጠሪ የሆኑትን ተቋማት የስድስት አመት አፈጻጸማቸውን በጽሁፍ አደራጅቶ ያስቀምጥላቸዋል። አዲሱ ፓርላማ ሲመጣ ከዜሮ አይጀምርም። በፓርላማ ውስጥ በርካታ ልምዶች ይቀሰማሉ፣ ትምህርት ይወሰዳል፣ የስራ ልምድ በበርካታ ይወሰዳል። ይሄንን ደግሞ ለአዲሱ ፓርላማም ለማካፈል ዝግጁነን። እቅድ አቅደን በኮሚቴ ሌሎች ነገሮችን አስቀምጠን ነው የምንወጣ። በተፈለግን ሰዓት፣ በየትኛውም ጊዜ አዲሱን ፓርላማ ለማገዝ ዝግጁነን። ስድስተኛውን ሀገራዊ ምርጫ ተከትሎ ወደ ስልጣን የሚመጣው የመንግስት አስፈጻሚ አካልም ሆነ የህግ አውጭ ምክር ቤት የኢትዮጵያን አንድነትና እድገት ያስቀደመ ተግባር ላይ በትኩረት ሊሰራ ይገባልም ብለዋል። አሁን በተደረገው ሀገራዊ ምርጫ አሸናፊ የሚሆነው ፓርላማ ያው የገዥም ይሁን ወይም ሌላውም አካል የሚፈጥሩት መንግስት አለና መምከር የምፈልገው የምክር ቤት አባል ሆነው የሚገቡት አካል የተለያዩ ሊሆኑ ይችላሉ። የተለያየ የፖለቲካ አመለካከት ያላቸው ይሆናሉ ግን ደግሞ አንድ የሚያረጋቸው ኢትዮጵያ የምትባል ሀገር አለችና የዚህ የኢትዮጵያ የኢትዮጵያ ህዝብ በተለየ መንገድ እስከ ዛሬ ከሚያደርገው በላይ በብርድ፣ በፀሐይ፣ በዝናብ ሳይፈራ የመረጠው ኢትዮጵያ እንድትቀጥል ስለፈለገ ነው እንጂ ሀገሪቱ ላይ ከፍተኛ ጫና በነበረበት ወቅት ሀገር እንዲፈርስ በተፈለገበት ወቅት ህዝቡ ግን ሀገር እንዲቀጥል ስለፈለገ የመረጠው ፓርላማ ስለሆነ ከኛም በላይ እስካሁን ከነበረው ፓርላማ በላይ ትልቅ ኃላፊነት አለው። የሚመጣው ፓርላማ ያው ህግ በማውጣት በቁጥጥርና ክትትል የመረጠው ህዝብ ጋን በመገናኘት በርካታ ስራ ይጠበቅበታል። በተለይ ሀገሪቱን ከድህነት ለማውጣት አሁን የተመረጠው ፓርላማ አባል በጣም ሰፊ ስራ ነው የሚጠበቅበት። እኛም ጭምር ለመደገፍ የፓርላማውን አባላት ለመደገፍ አገሪቱን ለመደገፍ ወደ መረጠን አካባቢም ሄደን ያለን አመራር በመደገፍ የትኛውም አስፈጻሚ አካል ውስጥ ሆነን ስራዎችን ለመስራት ዝግጁ ነን። ብዙ የህዝብ እንትኖች አሉ፣ ያልተፈቱ ችግሮች አሉ። በተለይ የሀገራችን የሰላሙ ሁኔታ ትልቅ ገና ብዙ ሊሰራበት የሚገባ ስለሆነ የህብረተሰቡን ሰላም የማስከበር ስራ የቀጣው ፓርላማም የቀጣው አዲሱ መንግስትም ትልቅ ተልእኮ ሆኖ ነው የሚጠብቀው። ገለገንም ደግሞ ትልልቅ ፕሮጀክቶች አሉ። ህብረተሰቡ የኑሮ ውድነት አለ፣ የልማት ስራዎች አሉ፣ የመልካም አስተዳደር ችግሮች አሉ። እነዚህ ሁሉ መፈታት ያለባቸው ነገሮች ናቸው። ስለዚህ አዲሱ መንግስት ከዚህ ከስካሁኑ የበለጠ ሊሰራ የሚችልበት ሁኔታ ነው። በህዝብ የተሰጣቸውን ስልጣን በመጠቀም አመቺ መንገድ ተመሽታችተውላቸዋል እነሱ። እና የበለጠ አብዛኞቹ የመጡት ደግሞ እንደሰማ ነው ከተለያዩ ፓርቲ ስለሚመጡ በጥናት በምርምር ብዙ ክፍተቶችን እኛን እንቅፋት የሆነብንን ያው እንዲያርሙ ነው ጥሪ የምናደርግላቸው። የወከለውን ህዝብ ጥቅም ማስከበር አለበት። ለወከለው ህዝብ መብት መቆብ አለበት። አስፈጻሚውን በመልካም አስተዳደር በልማት ህዝቡን ተጠቃሚ እንዲያደርግ መጠየቅ አለበት፣ መሞገት መከራከር አለበት። ነገር ግን የኢትዮጵያን አንድነት በሚያፈርስ መንገድ ጫፍና ጫፍ ላይ መቆም የለባቸውም ብዬ አስባለሁ። ምክር ቤቶች ላይ የሚንጸባረቁ ሀሳቦች ውጭ ያለው ማህበረሰብ ላይ ተጽዕኖ የማሳረፍ ኃይል አላቸው። ስለዚህ የወከሉት ማህበረሰብ እንዳይጎዳ ወይም ችግር እንዳይደርስበት የሚጠይቁትን ያህል ሌላው ማህበረሰብ ላይ ችግር እንዳይደርስ መቻቻል አለባቸው መከባበር አለባቸው። ከዚህ ተነስቶ የተሻሉ የተሻለ የሶስቱ የመንግስት አካላት በነጻነት ስራቸውን ሊስሩ የሚችሉበት ሁኔታ የሚፈጠርበትን መሰረት ጥሏል ይሄ ምክር ቤት ብዬ ነው ማስበው። መግለጫና ተስፋ ያለው ነገር ይኖራል ብዬ አስባለሁ። ስድስት ዓመታትን አራት ኪሎ በሚገኘው የህዝብ ተወካዮች ምክር ቤትና የጠቅላይ ሚኒስትር ጽህፈት ቤት አዳራሽ በመታደም ሀገራዊ ጉዳዮች ላይ ሲመክሩና ሲወሱን የከረሙት አባላቱ ወንበራቸውን ለተተኪዎቹ ሊያስረክቡ ጥቂት ወራት ቀርቷቸዋል። ከስራ ዘመናቸው ማብቃት በኋላም መንግስትና ወክሏቸው የነበረውን ህዝብ ለማገልገል አባላቱ ዝግጁ ናቸው። ባለፉት ሁለት ዙር አራተኛ ዙርም አምስተኛ ዙርም ተመርጬ ነው ዚ ሥራ የነበረው አሁን የመረጠውን ህዝብ አካባቢ በመሄድ የአካባቢውን አመራር በመደገፍ የተጀመሩ የልማት ጥያቄዎች አሉ። እኛ የጀመር ናቸው ከአስፈጻሚው ጋር እነሱ እንዲጠናቀቁ በማድረግ በፊት የነበረንን ፍላጎትና ተነሳሽነት መቼም ቢሆን አንቀነስም። ያ የተጀመረው ነገር እንዲጠናቀቅ በጣም ሰፊ ስራ እንሰራለን ብዬ አስባለሁ። አሁን ይህ ፓርላማ የዚህን ፓርላማ ዘመን ስለጨረሰ ሁሉ ነገር ያልቋል ብሎ ወደ ቤቱ የሚገባበት ሁኔታ አይደለም። ያለውን አጠቃላይ አሁንም ብዙ ችግር አለ። የሀገራችን የሰላም ሁኔታ፣ የተጀመሩ ትልልቅ ፕሮጀክቶች አሉ። አጠቃላይ ህዝቡ ሊፈቱለት የሚገባው አሁኑም በጣም በርካታ ችግሮች አሉ። ስለዚህ ይህ ፓርላማ ከዚህም ሲወጣ በየትኛውም በየትኛውም የስራ ስምሪት ላይ ሰማርቶ የያዘውን ልምድ ይዞ ሊያግዝ ሊሰራ የሚችልበት የበለጠ ኃላፊነት ይዞ የሚወጣበት ሁኔታ ነው ያለው ሁኔታ እንጂ ያው ስራ ከዚህ ፓርላማ መውጣት ማለት ስራ አልቋል ማለት አለ። በምክር ቤቱ ያገኘነውን እውቀትና አቅም በመጠቀም ህዝብን የማገልገል ስራችንን እንቀጥላለን። ለወከል ነው ህዝብ ደግሞ የተመረጡት እኛን ወክሎ ፓርላማ የገባው አካል እኛ የምናውቀው ለእሱ ግልጽ ያልሆነለትና ና ላስፈጻሚ ማቅረብ ያለበት አካል ካለ አብሮ በመስራት በማማከር ሀሳብ በማካፈል ለመስጠት ዝግጁ ነን። በአጠቃላይ ግን ሀገራችን የጀመረችውን ለውጥ እንዲቀጥል ባለን ልምድ እናውቀት ልክ ቤትኛውን ቦታ ላይ ተመድበን ለመስራትና ህዝብን ለማገልገል ዝግጁ ነን። በነፃ ያገለገለ ነው። ክብር ይገባዋል። ተከብሮ ተከብሮ መሄድ አለበት። ክብር የሚገባው ስብስብ ስለሆነ ብቻ ደግሞ አይደለም፣ ልምድ አለው፣ ልምድ አለው። ቢያንስ ቢያንስ ሌብነት ልምድ የቀነሰ ነው። ይህንን እያንዳንዱ ቀበሌ፣ ወረዳ፣ ዞን፣ ክልል መጠቀም አለበት ለራሱ ሲል። እዚህ ያለው ምክር ቤት ባለው ልምድ፣ ረዥም ጊዜ ያገለገላችሁ ሰዎች አላችሁ። በየደረጃ ያለውን መስተዳደር በማገዝ ብልጽግና እንዲረጋገጥ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲደረግ ሰዎች በነጻ መናገር ብቻ ሳይሆን ኃላፊነት የሚሰማቸው ማድረግ ከእናንተም ከእኛም ይጠበቃል ብዬ አስባለሁ። ይህ ምክር ቤት ባለፉት ስድስት ዓመታት ለሰራቸው ገድሎች ታሪክ ያወሰዋል። በቅርበት ባየሁት ልምምሌ ከፍተኛ ምስጋናና አክብሮት ለእናንተ አለኝ። በተለየ ካፓሲቲ በጋራ አገር ለማበልፀግ እንደምንሰራ ተስፋ አድርጋለሁ። እጅግ አድርጌ አመሰግናለሁ።